በአገር ሰው ጨዋታ ኖ ያገር ሰው ኖ ሰላምታ ኖ በፍቅር ኖ ለጨዋታ ኖ ያገር ሰው ኖ ሰላምታ ኖ በፍቅር ኖ ለጨዋታ ቤተኛ እንግዳ አክባሪ ለጥበብ ግ ለፍቅር ጠሪ ጠሪም ነ እንደው አክባሪ ይሞላል ቤቱ። ሀገር ሰው ሰላም ሰላም ሰላም፣ ጋይስ እንደምን አላችሁ? ዋስገው ነው ዋስገው ነው ለንደን። ዛሬ በአዲስ ነገር ተከስተንላቸዋል። የባስ ላይ ጨዋታ፣ ለንደንን በባስ ኤግዛክትሊ። ዛሬ ያለነው እንግዲህ ያው ለንደን ብርድን ሚስቱ አድርገዋለች። በዚህ ብርድ ማለት ነው። ኤሌፋን ካስትል ያለ ነው ስፓይሲ የሆነ ዘነሲ የሆነ ወይዘር ነው ያለው። ለንደንና አዲስ አበባን ከሚያመሳስሏቸው ነገሮች ውስጥ አንደኛው ባስ ነው። አንበሳ ባስ፣ ለንደን ባስ። ታዲያ እኛ ኖሮች እንግዲህ እባብና ጊንጡ ብርዱ ሳይበግርን ለንደንን አብረን በባስ ልናስቃኛችሁ መጥተናል። ኤግዛክትሊ ከአንድ ቁጥር ጀምረን ማለት ነው እስከ ለንደን የመጨረሻዋ ቁጥር ድረስ ጆርኒ እናደርጋለን። በዛ ውስጥ ብዙ ነገር እናወራለን ስለ ለንደን አስቂ ነገሮች፣ ስለ ህዝቦቿ እናወራለን። እንግዲህ ጋይዝ እንግዲህ ከአንድ ቁጥር ጀምረን ለንደን ላይ ስንት ባስ አለ፣ የት ነው የሚሄደው የሚለው እናያለን። ግን ከኢትዮጵያው ጋር አንድ ላይ ኮምየኢትዮጵያ አንድ ቁጥር ከየት ወደየት ነው የሚሄደው እዛ ላይ ምን አይነት ነገሮች አፕን ያደርጋሉ የለንደን ላይ ደግሞ ምን አፕን ያደርጋል የሚለውን እናሳያችኋለን። ዛሬ እንግዲህ ነምበር ዋን ላይ ነው የምንገባው። ያለው ኤሌፋንት ካስተል ነው። ይበዛል ወይስ አፍሪካን ይበዛል? ይበዛል ቫይብራንት የሆነ ኤሪያ ነው። አበሻ ደግሞ ብዙ ጊዜ ኤሌፋንት ካስተልን በምን ያውቀዋል? በቅዱስ ገብርኤል ስራን የሀገር ሰው ነው፣ ሰላምታ ነው፣ በፍቅር ነው፣ ለጨዋታ ነው፣ የሀገር ሰው ነው፣ ሰላምታ ዋ አሁን ያለነው ኤሌፋንት ካስትል የሚገኘው ዌይዘር ስፑን ነው። በጣም በጣም ኢስቶሪካል ዌይዘር ስፑን ነው። የታውቃለህ፣ ብዙ ሀበሾች እዚህ ቤት ላይ የወድ የወዳቸውን አውግተዋል። ብዙ ሶሻል ነገር ተወርቷል፣ ሪሽን ተወርቷል። ደርደ ኤቭሪዌር ነው ደግሞ ወይዘር ስፑን ያለው ኤቭሪዌር፣ እንደሄዳችሁ በየሄዳችሁበት አለ። የኤሌፋንት ኤንድ ካስትሉ ነው። ፍሬሽ ፓይንት ማግኘት ከፈለጋችሁ ዌይዘር ስፑን በቀናሽ

እኔ የመስኮት ይሻለኛል። አሁን የአዲስ አበባ ባስ ቢሆን ትኬት ቆራጮ እዚህ ጋር አለ ለማጭበርበር እንዲመቸኝ። የአዲስ አበባ ባስ ላይ ስገባ እኔ በጣም ደስተኛ የማልሆንበት ነገር ቢኖር ኖሮ ይሄ ገመዱ ላይ አልደርስም። ብዙ ጊዜ ቆመ ነው የምትሄደው። እዚህ ግን የመጀመሪያ ጊዜ ባሲ የሆንኩት ወደ ኮሌጅ እየሄድኩኝ ሳይ ደረስኩበት። አይገርም? የረዘምኩም መሰለኝ። ለካ ጥሮ ነው አሳጥረውት ለንደን ባስ ባለውለት ሰውኩል አርጓል። እኔ ደግሞ ማለት ነው የአዲስ አበባ ባስ ላይ ሲሞላ በጣም የምቀናባት ቦታ የትኬት ቆራጯ መስኳቱ አለቻት እና አንዳንዴ ማለት ነው ሙድ የሚይዙብን ነው የሚመስለው። አንተ ተጨናንቀ ቆመ ውስጥ ሆና ምናምን አይገርምም። ብዙ ጊዜ ኢቭን አሁን እነዚህ ትኬት ቆራጮቹ ካየህ ከሹፌሮቹ ጋር ዘመድ ነው የሚሆኑት። ስትጣላ ምናምን ላ ጣ እጁን ሰብስቦ ነው የሚመጣው እ ሰብስቦ አንን በቤት ስሞ ምናምን ይጠራታል። አንቺ ቶሎ ቶሎ ቁራጭ ምናምን ይላታል። ወይ ባለትዳሮች ናቸው ወይ አክስቱ ልጅ ነች። ብዙ ጊዜ ግን ባስ ላይ ደሞ ላይክ አገር ቤትን ያውን በራሴ የማረሰው ነገር ቢኖር ከወንበር ቁመቴ ስለማይበልጥ አልከፍልም ነበር፣ አይደለ ሁሌ ልጅ ና አንተ አንበሳቶ። እኔ ሁሌ ልጅ ነኝ። ይገርምሃል አንተ አሁንም ገና አሉ። እድሜ ሁላ ሳይደርስ መክፈል ጀምረሃል። ገና ከሆስፒታል ወደ ፌር ነው የገባሁት። አፍሪካኖች ስልጣን እንወዳለን እና ስልጣን ደግሞ ከፍታ ነው። እኔ ብዙ ጊዜ እዚህ ጋር ስቀመጥ ፊልም ማድረገው ቀድሜ የመደርሱ ላይ ይመስለኛል። እኔ እዚህ ጋር አንዳንድ ራሱ እኮ መጣና ልቀቁልኝ ቦታ ላላለ ወንበር ቀይሩኝ እላለሁ። እዚህ ጋር መቀመጠ ትልቁ ጥቅሙ ምን መሰለ? ይሄን የመሰለ የዊንተር ቢውቲፉል ቪው ከተማ አያምር ከለሩ። ለንደን እንደምታውቀው ከለር ፉል ቅጠሎቿ ቀለም የሚቀይሩበት ሲዝን ነው እና ስፓይሲ የሆነ ብርድ ያለበት ታይም ነው። አሁን ብዙ ሰው ከቤት አይወጣም ነው። እኛ ራሱ ለእናንተ መስዋዕት እንክፈል ብለን ወተን ነው። እኛ ራሱ ይህን ቀረጻ ከጨረስን በኋላ ተቃቅፈን ነው። ብርዱ በጣም ከባድ ነው። ቴዶ ውስጢ በባስ ምን ትዝታል? ሀገር ቤት የሚገርም ማለት ነው። ባስ መጠቀም አይገባኝም ነበረ፣ ጥሩ ትራንስፖርቱም ነበረ፣ የግል ሹፌሩም ነበረ። ግን እኔ ለባስ ካለኝ ፍቅር የተነሳ የወር ነበረ መቆርጠው ትኬቷ ማለት ነው፣ ትኬት እምትደረገው እሷን እቆርጣለሁ። በቃ በጣም ፌቨሬት ነምበሮች አሉ። ለምሳሌ ስንት ቁጥር ነው ብዙ የተጠቀምከው ሀገር ቤት ቁጥር? ከየት የት ነው? ከጨርቆስ መርካቱ። በስመ አብ! ውድ ባስ ነች። ይሞላል አይሞላም? አይሞላም። ሁለት ወንበር በነፍሶ ከብነው የሚሰጥ ተኝተውለና የምትሄደው ዘና ፈታ ብለህ ነው። ከባስ ሹፌሩ ጋር እንትን ይልሃል፣ አሳርፈኝ ይልሃል በጣም ዘመናዊ ሹፌር ነው እና ሲደክሞ መንጃ ፈቃድ ያለው ሰው አሳርፈኝላል። በጣም ትራንስፓረንት የነበር አትባስ ነ 35 ቁጥር እኔ ብዙ ጊዜ የማረሰው እኔ ደግሞ ሶስት ቁጥር ነው የሚይዘው። ተጉርጊስ አስብ እንትን ነው ብዙ የኦፊስ ሰራተኞች ምናምን የሚይዙ አትባስ ናት ሶስት ቁጥር። እንደውም ሶስት ቁጥር ላይ የሚገርም ፒያሳይት ፍሩት እዛ አካባቢ አይደለ? ብርቱካንና ሙዚል ላይ ይታደላል ሶስት ቁጥር ባስ ላይ በነጻ ማለት ነው። አሁን እኔም አስታውሰው ሶስት ቁጥር ባስ ላይ ሹፌሩ እየዞረ ከጥቂቱ እንትን ዋጋ አይገርም ቁጥር ሙዝና ብርቱካን ታድለ ምናም የሆነ የሚገርም ነው። እኔ ባስ ላይ በጣም የማራሳቸው ነገሮች አሉ። ለምሳሌ ሹፌሩ ባሱን እንደ ግል ንብረቱ ነው አሁን ለንደን እኮ አንዳንዴ ሲሞላ እዚህ ላይ ያስቀ እዚህ ላይ ይቀመጠ ተቀመጣል። ግን እኔ ብዙ ጊዜ ቦታም ስለማሊስ፣ ብዙ ጊዜ ግን አሁን የኢትዮጵያ ባስ ላይ ካየ ደግሞ ይሞላና መቀመጫ። አተ ደስ የሚለኝ ነገር ምንድን ነው መሰለህ? የመከባበር ባህሉም አለ ኢትዮጵያ ውስጥ። አሁን የሆነ ቀድማ የገባች አንድ ወጣት እናት ስታይ ተነሳ ብድግ ነው ብድግ ነው። ኖር ነው እዚህ ሀገር ግን ማንም አይነሳልህም። አረዚም አልፎ አልፎ ነው እንጂ ማጆሪቲ ታይም ላይ አሁን ህፃናቶቹ ምናምን ቲኔጀሮቹ ተቀምጠው ለትልቅ ሰው አይነሱም። እኔ አይነሱልኝም። ማው እኔ እኔ ትልቅ ሰው ነኝ፣ እኔ ተነስተውልኝ አያውቁም። አጣቆሽ የሚዞኑ ዱላ ነው ሰው ነው አንዴ ደግሞ አሁን እኔ ዜ የገጠመኝ የሚገርመ ሴትዮዋ እንዲህ እንትን ይዘዋል እንዲህ ይዘዋልና ከዘራ ነገር ገቡ። ቲኔጀሮቹ ታችኛው ቦታ ላይ ነው ተቀምጠዋል። ባሱ ሙሉት ብለዋል። እንደውም ቲኔጀሮቹ የተቀመጡት እኮ የዲሴብሊቲ ፕራዮሪቲ ቦታው ላይ ነው የተቀመጡት ቲኔጀሮች። ሴትዮዋ ዲሴብል ናቸው። አንተ ነው እነሱ ነው እንደዚህ ነው የሚገላምጧቸዋል። እንትነው እና አገር ቤት ይሄ አፕሬት የሚደረገ በነገራችን እዚህ ሀገር ከፖሊስ በላይ ቲኔጀር ነው። ምሰራ አንድ ያደረጉኝ ልንገርሻ ለሊት ስራ የለሊት ስራ ነበረ። ባስ ላይ ነው ባስ ላይ እዚሽ ጋ ነው እንደው ቦታ ልቺ ነች። የለሊት ሰርቼ ደክሞኛል መሮኛል፣ ብርዱ ምናምን ታውቀዋለህ። ገብቼ ባዶ ነው ባሱ ሚድናይት ነው እኮ ባዶ ነው። ገብቼ እዚሽ ጋር ቁጭ አልኩኝ። ባጌን እዚሽ ጋር አረኩኝ። እኔ እዚ ጋር ቁጭ ብዬ እግሬን ሰቅዬ ትንሽ ሬስት እያረኩ ነው። መጡ አራት ምና ሆኖ መጡና ባጌን አንስተው ወረወሩት መሬት። አቢውዝ ነው የተደረገ ነው በስደት። ከዛ እኔ መሰለኝ ሞልቶ ነው አልኩኝ። በምን ቅስፈት ነው ስዞር ባሱ ባዶ ነው። ይቅርታ እዛ ጋር መቀመጥ ትችላል ስላል ዶን ቴል ሚዋቱ ያኔ አማሬ ጠፊ ነው፣ ግን ምን ታደርጋለህ? ወንድ ልጅ እጁ የታሰረበት ሀገር ነው። ምን ግን አሁን ብዙ ሰው እዚህ ሀገር ላይ አሁን እዚህ አዲስ እንገባ ምናምን ባስ ላይ የራሳችን የሆነ ትዝታ ይኖራል፣ እንትን ይኖረናል ምናምን። እኔ አሁን ከባስ ላይ ትዝታዎቼ የማይረሳኝ እኔ ታውቃለህ በመከሰስ አንደኛ ነኝ፣ ባስ ላይ እዚህ ሀገር። በነገራችን ላይ ጋይስ፣ ያው እዚህ ያለ ሰው ብዙ ሰው ያውቀዋል። ኢትዮጵያ ያለ ሰው ኢትዮጵያ ምናልባት አሁን ባስ ሳትከፍል ብትያዝ ክስ ያለው አይመስለኝም። ያው ከባስ ልትወርድ ትችላለህ፣ አትቀጣ። እኔ እንጃ አላውቅም፣ የኢትዮጵያውን አሮን ነው ካለ ከስ። እዚህ ግን ቆንጆ የሆነ ክስ እንደ መኪና ክስ ተጽፎ ነው የሚሰጥ። ያውቁታል እዚህ ያለ ሰው እና እኔ ብዙ ጊዜ በመከሰስ አንደኛ ነኝ። አንዴ አርብ ቀን ነው የተከሰስኩት፣ አርብ ቀን ከሰፈር ነው። አይ ወደ ኮሌጅ እየሄድኩኝ ባለ ሁለት ወይ ባለ ሶስት በሩ ካለ በማለት እገባለሁ። ገብቼ ዝም ብዬ መጡ ከሰሱኝ፣ ተቀብዬ። ሰኞ ቀን ደግሞ ወደ ኪንግስ ክሮስ እየሄድኩኝ ያንን እኮ አልከፈልኩም፣ ተያዝኩኝ። አገር ቤት ዝላል። አሁን እየነዳ ሹፌ መንጃ ፍቃድ ተከሰ፣ የክስ ወረቀት ይሰጣል። ትራፊክ ሲይዝ በምንድን ነው፣ በተለመነው ክስ ላይ ነው ብለህ ትለምናለህ። እኔም ልክ ስያዝ ቀጪዎቹን

ብዙ ያለው ሰው ምናልባት አሁን ኢንፊውቸር እንደው ካልሆነ በስተቀር አገር ቤት እዚህ ሀገር ግን መኪናው ሶስት አራት መኪና አቁሞ በትራንስፖርት በባሱ እሱ መኪና ባስ ምናምን መዋረር ነው የሚባል ነገር፣ ትራንስፖርት ነው፣ ፐብሊክ ትራንስፖርት ሁሉም ሰው የሚገለገለው ነገር ነው። ኤግዛክትሊ ምን አዲስ ነገር አለ ላይፍ ላይ? ኢንተርኔቱን ቴክ ኦቨር ያደረገው ነገር ምን ታዘብክ? አዲስ ታይም ሰሞነኛ ወሬ ከአምስት ዓመት በኋላ ፊቱን የገለጠው መልክተኛው ያው ትልቅ ወሬ ነበር። አንደኛ መጀመሪያም ለነገሩ የተነሳባቸው ነገር ነበር። ከዛ ግን መልእክተኛው ያው ለመግለጽም አስቦ ሆነ ስለነበር ቱ ቢሆነስ እኔ እንደ ህዝብ ያፈርንበት ነው ብዬ አስባለሁ። ፊቱ ማሳየቱ ነው አ ስለ ይሄ ልጅ መልካም ስራ እየሰራ ነው መግለጥ አልፈለግም ራሱን። እስከ ዛሬ የተነሳበት የኮንትሮቨርዣል የሆነው ነገር ራሱን እንዲገልጥ አድርጎታል። ግን ኮ የኔ ጥያቄ ማለት ነው ኦኬ ስም መጥፋቱ ምናምን እንግዲህ ለምን ፊቱን መግለጡ ቢግ ዲል ይሆናል? በቃ እኮ ፊት ነው እኮ ግን አሁን እስከ ዛሬ ሱ ሲሰራበት የነበረት መንገድ አሁን ፊቱን እኮ አሁን ብዙ ጊዜ እርዳታ ላይ ካየ ብዙ ሰው አስር ብር ሰጥቶ እንኳን ቪዲዮ ቀርጾ መመስገን እንዲያደረገ ምናምን የሚባልበት ታይም ላይ ነው ያለን አምስት ዓመት ያህል አሁን እኔ በመልክተኛው ቦታ ይህንላ ሰው ያደረገ ይህንላ ነገር ያደረገ ሰው ፊቱን አይገልጥም ብዬ አላስብም። ለምን መሰለ፣ ብዙ ሰው ከማድረጉ በላይ መወደስን የሚፈልግበት ታይም። እሱ እኮ ግን ስቲል እየተወደሰ ነው። ፊቱ ነው እንጂ የማይታወቀው እሱ። ነው ስቲል ሶሻል ሚዲያው አድጓል። ስቲል ፖፕላር ነው። ግን መንገድ ላይ ግን ብታገኘው በአካል አሁን ምን ያደረገለታል? ነው ፖይንቱ። ብዙ ሰው ያን ነው የሚፈልገው። ያ ያ ፐብሊክ የሆነ ነገር ያደርሰዋል እኮ ብዙ ሰው ካየ፣ ከሶሻል ሚዲያ ተጽዕኖ አንጻር፣ ከቢዝነስ አንጻር፣ ከምን አንጻር ምናምን ላይክ እርዳታ ላይ ያሉ ሰዎች አይ ነው በመልካም ነገር እኮ የሚረዱ ሰዎች አሉ። ግዴታ ምክንያቱም መቀረጽ ያለበት ሲደረግ ፕሩፍ ማሳየት አለባቸው ሰዎች አሉ። የመልእክተኛው ግን ያ ፕሩፍ አያስፈልገኝም ነው ያ ፕሩፍ እኔ ጋር ይዞ ከሚመጣው ነገር ላይክ አንዳንዴ ያው በመንፈሳዊም ቀኝ የሚሰጠውን ግራ ያደለ ይባላል እንደዛ እንደዛ ነው የደበቀው ብዬ አስባለሁና መግለጹ ግን ላይክ እኔ በቃ አሳዝኖኛል። ቱ ቢሆን ስ በቃ ሶሻል ሚዲያ ላይ ሰሞነኛ ሰሞነኛ ወሬ ላይ ምን ያህል እንትን እንደሆነ እናያየሁት በቃ የሆነ ነገርን አሁን እዮሃ ሚዲያ ብዙ ጊዜ ካየኸው እንዲ እንዲ አይነት ነገራቶች ነው ይዞ የሚመጣው። ከመምጣቱ በፊት ግን አሁን የሚያስተምረው ይሄ ምንድን ነው መሰለህ፣ ሶሻል ሚዲያ ላይ የሆነ ሰው መጥቶ አንተ ሁነ የሶሻል ሚዲያ ሰው ሆነ መጥቼ ኔ ተበድ ያለው ከሌ በደለኝ ስላልኩ አደለም መበደሉን እርግጠኛ ሳትሆን ሚዲያ ላይ ዘመምጣት የለብህም። ግን መሰለህ አሁን እኮ ፖይንት ነው መሰለህ። ኢንተርኔት ላይ የሚሰራ ሰው ለሁሉም ነገር ተጋላጭ ነው። ለምሳሌ ሰው መጠየቅ መብቱ ነው። ለምሳሌ ሙሉ ነገሩ እየቀረጸና ይሰጣለ፣ ግን ሰው ስቲል የመጠየቅ መብት አለው። ደግሞ ጀጅ ተደረግኩ ብለህ ስራ፣ ምክንያቱም ስራው ያን ስለሚፈልግ ማለት ነው። ባህሪው ግን እኔ የምልህ ማለት ነው ፊቱን ማሳየቱ እንደውም ሞር አሁን ለተሻለ ስራ ያንደረድሯል። ሰው ለምሳሌ ኦኬ፣ አሁን ሞር እንደውም እናቀዋለን፣ ሞር ስራ እንሰጠዋለን፣ ሞር ገንዘብ እየላክንን ለሰዎች እንዲረዳ እናደርጋለን ነው እንጂ ከመጀመሪያ ስራው አያግደውም። እንደውም በጣም ፓወር ይሰጠዋል። ነው የኔ ምነት። እንደ ሰው ለሰጪው ነው አንተ የምትለው። ለእሱ ደግሞ ከዚህ በኋላ ይህን ነገር ብዙ መሄድ ላይ ፈልግ ይችላል። ምክንያቱም አንደኛ ምን ሲል ሰማሁት መሰለህ፣ ብዙ ሰዎች አሁን እሱ ካየው ሞባይል ቤት አለው ሞባይል ቤቱ ቦታ ድረስ እየሄዱ እንደው በትን ተወሰነ ጭምጭምታው መልእክተኛው እሱ እንደሆነ እንኳን የሚያውቁ አሁን እንኳን ከተገለጠ በኋላ እያስቸገሩ፣ ምክንያቱም ይሄ ደግሞ አሁን አንተ ስትኖር ፕራይቬሲ ላይፍ የራሰ አለ፣ ተዳር አለ፣ ልጆች አለ፣ የራሴ የስራ ላይፍ አለ ምናምን፣ ስለዚህ እሱ እንደው ኢቭን ፊቱን መደበቁ ይሄንንም አፌክት አላረገው ባይዘው ወይ በቃ እንደዚህ ሶሻል ሚዲያ ላይ የሚነሱ ነገራቶች፣ አብሶ እንደዚህ ሚዲያ ላይ ያላችሁ ሰዎች አሁን ይሄ የሆነ ነገር ወደ ሰውት መጥቶ ይሄ ነገር ተደርጓል ብለው ይዘው የሚመጡ ሰዎች በተቻለው መጠን ትንሽ ማጣራት ቢሰሩ መጀመሪያ ይዘው ከመምጣቱ በፊት። በጣም ስማጥ፣ እናንተ ስለ መልክተኛው ምንድን ያላቸው አስተያየት እና እንደ ኖር ግን አፕሪሼት መልክት ያገር ሰው ሰላምታ ኖር በፍቅር ኖር ለጨዋታ ኖር እያገዘ አሁን የምንገኘው ኒል ካናዳ ዋተር ልንደርስ ማለት ነው። ኦልሞስት ሜይ ቢ ሶስት አራት ስቶፕ ነው የቀረን። ኦልሞስት ሚኒት የኢትዮጵያ ባስ ላይ ትዝ የሚለ ነገር እ እስፒከሮቹ ላይ ይከፈታል እኮ ሙዚቃ። በስመ አብ ትዝ ይላል በጣም። እዚህ አሁን አንድ የጎደለ ነገር ይኸው፣ ስፒከር ተደርድሯል፣ የሚከፈት ነገር ግን የለም። ምንም እንትን ያለው አይ ቲንክ ስፒከሩን የተከሉት መልእክት ለማስተላለፍ የሆነች ነገር ግን ቢከፍቱልን ጥሩ ነበር። የአንበሳ አውቶቡስ ላይ መልእክት ቆሞ ነው የሚያስተላልፈው፣ ፓርክ ያደረገውና ግን፣ ኢሚዲት ይደርሳል። ግን እኮ ችግር የለውም። ሌባም ሲገኝ በዛው ልክ ነው ኢሚዲት ሌባ ሌባ ይባላል። የአዲስ አበባ ሰዎች ላይ ዊርድ የሆኑ ነገሮች አንደኛው ሌባ ነው። ሌባ በጣም ጠዋት የሚሰርቁ ሌቦች አሉ። አዲስ አበባ ሰው ጥሩ አይደለም፣ ፌር አይደለም። ከኢትዮጵያ አሁን እዚህ ባስ ላይ ስትገባ ቲኔጀሮቹ በጣም አንወን የሚያረጉት ነገር ኢትዮጵያ አታየውም። አንወን አረጋለሁ ሆነ ሰው ጆሮውን ይሏል ያያ ደስ ይላል። ኢትዮጵያ እዚህ ቲኔጀሮች ያዙ ቃል እንዳልከው፣ ግን ሌባ ደግሞ እዛ ስለ ስፒከሩ እያነሳው ስለ ሙዚቃ ምንት እዛ ላይ መሰለኝ ዲስ ዊክ እኮ አዲስ ነገር አለ ሙዚቃ ዳዊት መለሰ እንግዲህ ከ23 ዓመት በኋላ አዲስ አልበም ለቀዋል። ማን ከ23 ዓመት በኋላ በጣም ዳዊት መለሰ ማለት እንዴት አይነት ዘፋኝ መሰለህ? የድሮ ዘፈኖቹ ማለት ነው። አንዳንድ ሬስቶራንቶች ስትሄድ ማለት ነው፣ ጽድት ያለ ሬስቶራንት ክላሲክ ይሆነ አንድ አቧራ የሸፈነውን ብለህ ታስወርዳለህ ከቆጥ ላይ ወይን፣ ከዛ አቧራው ተጠርጎልህ 10 አመቱ ነው ስቶር ከተደረገ ትባላለህ። ወይን በዛ ነው ቴስቱን የምታውቀው። የዳዊት መለሰ ዘፈኖች እንደዚህ ናቸው። በቃ እየመዝ እስከምሰማቸው በጣም እንደሚጣፍጡ ወይን ነው ያለው። ብዙ ጊዜ አሁን አሁንኛ ዘፈን የለምር ነው የሆነ ዘፈን ይወጣና ኢሚዲየት እንደሰማው አብረ ማበድ ምን ነው። የዳዊት መለሰ ዘፈኖች ግን ቀስ እያልክ እያጣጣምካቸው ምናምን እና ዲስ ዊክ እንግዲህ አዲስ አልበም ወጥቷል። እኛም ደግሞ እኮ ባይዘው እኮ ለንደን የሚኖሩ ሰዎች አሁን በቅርቡ ዳዊት መለሰ ያ ያገኙታል እንግዲህ ኮንሰርት ጃንዋሪ አስር ተዘጋጅቶላቸው በኖር ኢንተርቴንመንት እንግዲህ መታችሁ። ዳዊት መለሰም ከፍቅር አዲስ ጋር ከሚካኤል በላይ ነገር እንዲሁም ከወጣቱ ታረቀኝ ሙሉ ጋር ዘና ትላላችሁ ማለት ነው። ጃንዋሪ አስር ሜክ ሹር ቀናችሁን ከኖር ጋር አድርጉ። ጃንዋሪ አስር ያ ኖር የሀገር ሰው ኮንሰርት። ያ ግን ሰምተህ ከሆነ ዳዊት መለሰን አጣጣም ከሆነ ያው አጭር ጊዜ ነው ከተለቀቀ። ሙሉውን አልሰማሁትም፣ ግን የተወሰኑትን ሰምቼ፣ አሁን ስለ ፍቅር ነው ያ ዜናው። አዎ ስለ ፍቅር ነው ያው። ዳዊት መለሰን እንደዚያ ነው የሚጠበቀው፣ ስራዎቹ እንደዚያ ናቸው። አዎ ላገባ ነው እንደውም። አሁን እኔ የእሱን ዘፈን ሰምቼ፣ ዛሬ እንደውም የሆነ ፌስቡክ ላይ ስገባ ጠዋት ላይ ጽሑፍ ያገኘሁት ጽሑፍ የዳዊት መለሰን ዘፈን እየደረደረ አንድ ልጅ ብዙ ጊዜ አንተ ዘፈን ስታወጣ ያው ሎንግ ሎንግ ጊዜ ነው እንጂ የሚሆንብኝ አለ ትዳር ያምረኛል እመጋብዛት ሚስት ያምረኛል ፍቅረኛ ያምረኛል። ያንተ ዘፈኖች ግን እድሜ ያለፈ አለ አሁን አንተ የዛሬ ሀያ ሶስት አመት ነው የወጣው አለ ሀያ ሶስት አመት ሙሉ ያንተ ዘፈን እየሰማሁ በመሀል ያወጣው አካባቢ ፍላጎት ነበረኝ ሳይኖረኝ አሁን እንኳን በዚህ አያልፈኝም አለ አሁን አገባለሁ። እውነቱን ነው እምልህ በጣም እኔ ራሱ ያ ስሜት ነው የተጋባብኝ የትዳር ስሜት ይሄ ገብቷላ። የመለስን ዘፈን አሁን ስሰማቸው ወደ አእምሮ ላይ ክስት ያለብኝ ስል ምን መሰለ እሷ እዛ ጋ ቢጃማ አድርጋ የሆነ ነገር እያበሳሰለች እኔ ዚ ጋ የሆነ ነገርጋቢ ለቲቪ ከፍተ ምናምን ማሬ ምናም ስንባባል ማሬ እራት ነገር እንትን ላይ ቀርቦላል ተብለ የሆነ ወክ አድርገ ምናምን ዳይኒንግ ቴብል ላይ ቁጭ ብለ ምናምን እሷ ስሷን ቢጃማ ለብሳ ምናምን ወይናቸው እየጠጣ ምናምን ከዛ አንተ ያው ቀስ እያ ማሪ ችል ነገር ለጎንሽ አለ ግን እንደዚህ አለ አለ። አሁን ይሄ ዘፈን ያን ነገር ነው እያመጣልን ያለው። ሰው አንተ ምንድን ነው መሰለ ማድረግ ያለብን ካሉት ውስጥ ለአንዷ ይሄን ፕሮፖዛል ማቅረብ ነው ሲል ሳልላት፣ ለአንዷ ካሉት ውስጥ በካታሎግ ልግለጥ፣ ገለጥ ገለጥ አድርገ፣ ይሄ መልክ ከዚህ ዘፈን ገ እኔ እኮ ለስም አልመጣ ብሎኝ ነው። ታውቃለህ አሁን እኔ ትዳር የሚባለው ነገር ሳስብ የማስባቸው ስሞች አሉ። ዘውዲቱ፣ አየለች፣ ብርጣሉ እንዲህ አይነት ስሞች ካሌለ ላይክ በቃ እኔ አሁን ሰው ወደ ሕይወቴ ይመጣና የመጀመሪያ ስም ስጠዋውቅ ሌንሲ ሲሉኝ፣ ባንቲ ሲሉኝ፣ በቃ ወሽመጤ ቁርጥ ይላል። እኔ የምጠብቀው ምንድነው መሰለህ? ትዳር ለአንተ ማለት ነው ትዳር ለመጠራራት ነው እንደምትጋባው እስ ኖት ላይክ ገና የድሮዎቹ። አሁን እኔ እናቱ ላይክ የበፊት አባቶቻችን ትዳር አለ አሁን ሚስቴን አሁን የፊቸር ጋቢ ለበስ አድርገ ይሰጠራል። ዘውድዬ ዘውዱ ስል አስብ አልሙ አሁን ግን ካልሆነ ግን አስብ በአሁኑ ከሆነ ሌንሲ ስል አረጅተን እንዲ ሀው ግን መሰለ ዘውዲቱ አለሚቱ ምናምን ደግሞ አብሮ የሚመጣው ኮንስ ኮንስ አለ ምንም አብረ ለመቀበል ዝግጅ ምንም አይመጣም። እንትናቸዋ ትራዲሽናል ውመን ስለሆኑ እኔ የትራዲሽናል ቫይቡ ነው ነው። ስማችሁ ዘውዲቱ፣ አስካለች፣ አለሚቱ ለምን ዲም እያደረጋችሁ ስም ዘውዲቱ አስካለች ምም ዚ ድሮ ኦልድ ስሞች ኢቨን ኢን ፊውቸር ልጁላ ሶልድ። በነገራችን ላይ እኔ የልጆችን ስም ከአሁኑ አውጥቼ ጨርሻለሁ። የመጀመሪያ ልጅ ሲወለድ እምለው እንዳሻው እንዳሻው እንዲዘል ነው የምፈልገው፣ እንዳሻው እንዲፈነጥዝ ነው የምፈልገው። ሁለተኛ ደግሞ ሴት ነው የምወለው። ሁለተኛ ትርንጉ አንጓሌ አንጓሌ ትርንጎ ይሻላል። ትርንጎ ጠፍቷል፣ ተክሉም ጠፍቶ እንዳሻው እየዘለለ ትርንጎ ሊበላ ይችላል። ትርንጎ አሪፍ ነው በጣም። አንተ ግን የድሮ ስም እኮ ይገርማል። ድሮ እዚ ትርንጎ፣ ብርቱካን፣ አንጓሌ እ ሚሊዮን እ አሁን በነገራችን ምኞታቸውን ነው እንደሚያወጡልን። ሚሊዮን ትርንጎ ብሎ አሁን ሲያወጣ አን ተው አሁን ሞር ኦፍ ላይክ እንዴት ነው? ልጆቹ ራሱ እኮ አሁን አንዳንድ ስሞች የልጆቹን ማንነት የማይገልጽ ስሞች በጣም ሞር ኦፍ ላይክ ስሞች የበዙት። ተገልጠው ምናምን በረከት ብለው አውጥተውለታሉ። አፋታቸው አቃጥሎ፣ አፋታቸው ምን በረከት ነው? ምን በረከት ነው? ያንተ ከስም ጋር ሄዳል። ብሩክ እንደ ስም ብሩክ። አዎ እኔ ስለት ልጅ ነኝ። በነገራችን ላይ የኔ ስም ብሩክ አይደለም፣ ሲወጣልኝ ብሩህ ነው የተባልኩት። ብሩህ ማዳሎቁ የዩኒቨርሲቲ አስተማሪ ነው ስሜን ያወጣው፣ እና ብሩህ አይምሮ ያለው ለማለት ነው። እንደዛምሩ ትምህርት ቤት እራሱ ሰው አልጠራ እያለ ክክ ብሎ በቃ ብሩህ አዩ፣ ትርጉሙን ግን አላየሁት። ብሩህ አለማየሁ ብሩህ ብለው አ ከዛ አንደኛ ክፍል ለያዩ ያዩ አንድ አንድ ክፍል እድል እንደሰዋሉ፣ ሁለተኛ ላይ ሰው ይሄ መቼም ብሩ ነው ብሩ ነው እንደውም ከብሩ ብሩክ ይበልጣል መባረክ ነው። ግን እንት ዋናው ስለ ትርጉሙ ነው። አሁን ይወረ ብሩክ መቀየጡ አይቀርም። ምንም የሚባረግ ነገር የለም። ያ ባይሆን እንደኛ ስም ነው የሌጀንደሪውን ግን አን ያሉ ዶክተሩ ነው አሉ አይቶኝ ቴዎድሮስ ያለ ገና ሲወለድ አሉ እጁ ላይ ውድቅ ስላሉ ዶክተሩን እንዲያል አጎነበስ አሉ ከብዶት፣ ከብዱ ከብዱ ኪሎ የራሱ ከኖርማል ልጅ ያሉ ይከብዳል። ተንኮሌ እንዳይሆነ ይከበዳል። እና ያሉ ሁለት ነገር ነው አሉ ማዘር ስትነግረኝ እጁ ላይ ሶርቅ አንድ ክብደቴ አጎነበት ሁለት ንግስና የታይቶት የት ነው ግን የነገስከው? እስካሁን እኔ እኔ በሰው ልብን እኔ እስካሁን ትዳማ ነው ስታነግሽ ያየው ትዳማ በሰዎች ልብስ መንገስን የሚያል ነገር የለም። እና ስም ነው ገብቷል። እናሁን ካልዶኛል። እውነት ለመናገር አንዳንዴ አላፊነቱ አላፊነቱ ሳይሆን እንዴት ነው መሰለህ አሁን አንዳንዴ እኮ አንዳንድ ሰዎች ካየ ስማቸው ሳይሆን ሰፈር ውስጥ ገጥሞ ያቅም አስር አላጣ ሻለቃ ምናምን የሚባሉ ምንም እኮ ጦር ሜዳ ምናምን አልሄዱም። ስማቸው ከብዷቸው ከእድሜያቸው በፊት ይሞታሉ። እና አሁን አንተም ሰውነትህ ስምህ ከብዶ ስራ ይጠበቅብኛል። እኔ እስካሁን በማውቀው ምንም አይነት የንግስና ስርዓት ምናምን አላየውም። መንገስ አለብኝ የሚመጣው ነዋ። ዳግማዊ ቴዎድሮ ሲባል ስምታል። በእንጨት አንድ አድርጎ የሚገዛው እሱ ሊሆን ይችላሉ ወይ? በእኔ ደም ውስጥ ይኖራል አንድ አድርጎ አንድ አድርጋቸውን ነው። አንድ አድርጎ የሚገዛ አለ ታሪከማ ታጣጠ እሺ ጋይዝ እንግዲህ መንገዳችን እንደቀጠለ ነው። እስቲ እናንተም አዲስ አበባ ባስ ላይ እስቲ አሁን ደግሞ ባስ ስትጓዙ የገጠማችሁ ምን ነገር አለ? አሁን ብዙ ጊዜ እኔ የማስታውሰው አዲስ አበባ ማዘራውን እኔ አይለኛ ጉንፋን ሲያመኝ አሪቲ በበቲ አሲዛ ባስ ባስ ላይ 59 ቁጥር ባስ ላይ እገባለሁ ይለቀ እና ጋይዝ የባስ ላይ ጨዋታችን እንግዲህ እንደ ቀደለ ነው። እናንተም እንግዲህ ባስ ላይ የሚያጋጥማችሁን ነገር እየገለጻችሁልን ከስር እየገባችሁ ቀጣይ። አሁን ሁለት ቁጥር ባስ ላይ ደግሞ ስለምንገናኝ ሁለት ቁጥር ባስ ላይ ኔክስት ዊክ እንሄዳለን። እሷ ላይ ደግሞ የሚኖሩ ብዙ አሪፍ አሪፍ ነገሮች ይኖራሉ። ሰባ አንድ ቁጥር ባስ አገር ቤት አስታውሱታል። ሰባ አንድ ቁጥር አላውቃትም። ሰባ አንድ ቁጥር ባስ አስታውስ ምትዝ እንደሚል ይታቃ እኛ ኳስ ልንጮት ባርኔሎ ሜዳ ሄድ ነበር። አቃ ለኔ ኳስ በጣም መሲ በለኝ እና ኳስ ባርኔሎ ሜዳ የሆነ የሰፈር ልጆች እንግዲህ ያቁታል። ሰባ አንድቱን ሰባ አራት ከልደታ ይዘን እንሄዳለን ጥም ብላ ስንወጣ ዶናት አለ የሚሸጥ። ለዛ ሰዓት 8 ሳንቲም ሆነ። ያን ዶናት ለመብላት ሁላ ነው። አንዳንዱ ሰው የሚጫወተው ሰው እና ባይዘዌ፣ በጣም የሚገርም ኳስ ተጫዋች ነበርኩኝ። በጣም ኳስ ግን ስትል ሰሞኑን የሶሻል ሚዲያ ላይ ምን አይታል ስለ ኳስ? ያው የምልህ በቃ አሁን ይኸውላችሁ፣ ኢትዮጵያ ውስጥ ማለት ነው አንዳንድ ነገሮች ትንሽ ቅጥ እያጡ ነው ማለት አሁን በዚህ በሴቶቹ እኛ ያው ዊላብ ደም አዘ ኢትዮጵያ ናሽናል ቲም በጣም ብዙ ሳክሪፍ የሚከፍሉ ናቸው፣ ግን ስን ባህል፣ ማንነት፣ ጄኔሬሽን ከኳስ አይበልጥም። እንደዚህ አይነት በጣም አስቀያሚ ነገር ፌዴሬሽኑ ላይ ቲሙ ላይ ካለ ሀይል ይባሉ ይገባል። አንዳንድ ሰው አሁን ይመጣና እየለፉቶዋቸው ምናምን ይላል። ቨሪ ኢምፖርታንት ኳስ ተጫዋች ለመሆን እነሱ የሚያደርጉት ነገር ሙሉ አያስፈልግም እንትን ነው በቃ የነጮቹን እያንዳንዱን ነገር ኤብሪ ነገር ስንቀበል በን ፊት ማበጠር ያስፈልጋል። ስልጣኔን ሙሉ ከነ ሙሉ ነገሩ አትቀ በፊት እኮ አባቶቻችን መሰልጠን ሳይፈልጉ ቀርተው አይደለም። ባይዘዊ ስልጣኔ ዘመን መምሰል ነው ጥበብ ዘመንን መቅደም ነው የምትባል እና ስልጣኔ ያስፈልግሃል ግን እንደ ሀገር እንደ ባህል እንደ ቱፊቴ ላንተነት ኳሳውን ኢትዮጵያ ውስጥ ያስፈልገናል። ያ ጋይዝ፣ እንግዲህ አሁን ጆርኒያችንን ልንጨርስ ነው። ቀጣይ ስቶፕ ላይ ነው፣ ቀጣይ ስቶፕ ነው የምንወርደው። በቀጣይ እንግዲህ ሁለት ቁጥር ባስ ላይ ሁለት ቁጥር ባስ ከየት የት እንደሚሄድ የአዲስ አዲስ አበባውን ትጽፉ ልናላችሁማ የገጠማችሁን ገጠመኝም ደግሞ ከስር እየጻፋችሁልን፣ ኤግዛክትሊ። ከዚህ በኋላ በሚኖረን ጆርኒ ለንደንን ውበቷን እናሳያችኋለን በባስ እየዞርን። እንግዶቹም ይኖራለን። አንዳንዴ መተው ጆይን የሚያረጉ የምንጫወት ሀሳባቸውን ባስ ላይ ምን እንደገጠማችሁ ምናምን የሚያነሱልን ሰዎች ይኖራሉ። ክው ነው የምናረጋችሁ በአስገራሚ እንግዶች ማለት ነው፣ በአስገራሚ ስቴት ሁን። እንትን ሊሞዚን ነው የቆመው እየጠበቀ ነው። ከባስ እንደወረድን አሁን ወደ ሊሞዚን ነው ወደ ሊሞዚን ነው። እኔ ያን አረብ ሹፌር ተወዋሉ ለሊሞዚና አየሆኑም አረቦች እየበላ ነው የሆነ ቦታ ግን። እንትን እኮ ነው ምን አለ መሰለህ፣ አሁን አረብን ይዞኝ ሲሄድ ደስ ይለኛል። ምክንያቱም ብዙ እህቶቻችን፣ ወንድሞቻችን በአረብ አገር በአረቦች ላይ እንደት ነው አቢዩዝ ይደረጋሉ አይደል? እኔ ደግሞ አቢዩዝ ባላረገውም ግን ይዞኝ እየሄደ ታጠፍ ምናምን ስለ እያዘዝኩት ይመስለኛል። እኔ ደግሞ አንጀቴ ይረሳል። እኔ ደግሞ ነጭ ነው እንደዛ እኛ ጥቁር ባንገዛ ወንድም ህዝቦቻችን ጥቁሮችን የጨቆነው ነጭ ሳዘው ደስ ይለኛል። አንዳንድ እንደውም ሆን ብዬ የሆነ አቆሽሽ አለ አይተቆነ ሊሞዚን በልጭ ናም ጠ ሆን ብዬ ነው ያማን ያማ፣ ሜክ ሹር ሰብስክራይብ አርጉ ቻናላችንን፣ እንገናኛለን። ሰብስክራይብ እያረጋችሁ ቀዩን የባስ ላይ ጨዋታችንን ሰብስክራይብ እያረጋችሁ። ያፕ፣ ይመቻችሁ፣ ፒስ።